በአብይ ጾም አምስተኛ ሳምንት የሚከበረው የደብረዘይት ዘይት በዓል በምንጃር ሸንኮራ ወረዳ በሳማ እግዚያ ለሰንበት ገዳም ለማክበር ቅድመ ዝግጅት መደረጉን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት አስታወቀ። ከ300 ዓመት በላይ ያስቆጠረ ገዳሙ በምንጃር ሸንኮራ ወረዳ ከአረርቲ ከተማ በቅርብ ርቀት ላይ የሚገኝ ሃይማኖታዊና ታሪካዊ መዳረሻ ነው። ብርቱካን ማሞ ተጨማሪ አላት። ሶስት መቶ ዓመት በላይ ያስቆጠረ ሲሆን የአብይ ጾም አምስተኛ ሳምንት ላይ የሚከበር ብቸኛ ገዳም ነው። ገዳሙ በምንጃር ሸንኮራ ወረዳ ከአረርቲ ከተማ በቅርብ ርቀት ላይ የሚገኝ ሃይማኖታዊና ታሪካዊ መዳረሻ ስፍራ ነው። ገዳሙን የቱሪስት መዳረሻ ለማድረግ እየሰራ እንደሚገኝ የሰሜን ሸዋ ዞን ባለና ቱሪዝም መምሪያ ኃላፊ ወይዘሮ ተዋበሽ ጌታቸው ነግረውናል። በመንገድ፣ በውሃ፣ በመብራት በአካባቢው ያለም የማረፊያ ቦታዎችን ጭምር በደንብ እንዲደራጅ ከማድረግ አኳያ የሚቀሩ ስራዎች አሉ እነዚህን ትኩረት ሰጥተን እንድናለማ የምናደርግበት አንዱ እቅዳችን ከዚህ አንጻር ወደፊት የምንሰራው ይሆናል ብዬ አስባለሁ። ከአካባቢው አስተዳደርም ጋር ምንጀራራርቲ በባህሪው አቀማመጡም ምርታማነቱም አጠቃላይ ከርዕሰ መዲና ከአዲስ አበባ ያለው ርቀትም ለኢንቨስትመንትም ለቱሪስትም ምቹ ከመሆኑ ጋር በተያያዘ እኛም ከዚህ ከሳማ ሰንበት ገዳም ጋር አያይዘን የምናለማው በርካታ የቱሪስት መስህብነቱን በተደራጀ ሁኔታ እንሰራለን ብዬ አስባለሁ። የኢየሱስ ክርስቶስን ዳግማዊ ምጽአት በማሰብ የሚከበረው የደብረ ዘይት በዓል ሃይማኖታዊ ትሩፋት ባለው በሳማእግዝኣ ለሰንበት ለማክበር በቂ ዝግጅት ተደርጓል። ምእመናንም ወደ ገዳሙ በመምጣት የበረከቱ ተካፋይ እንዲሆኑ ጥሪ ያደረጉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ መጋቢ ሐዲስ ነቃጥበብ ሳማእግዝኣ ለሰንበት ገዳማችን የበረከት ገዳም፣ የሰላም ገዳም፣ የፍቅር ገዳም፣ መዳን ሽተው ለሚመጡ ሕዝበ ክርስቲያን ሁሉ በረከትና ፈውስ መዳን የሚገኝበት ገዳም ነውና እና ስለዚህ የ2017 ደብረ ዘይት በዓላችንንም በዚያው በታላቁ ገዳም ተገኝተን በዓሉን አክብረን በረከት አገኝተን በተለይም ደግሞ አሁን እንደ ሀገር ያለንበት ሁኔታ ይታወቃል በብዙ መንገድ እየተቸገርን ያለንበት ሁኔታ ይታወቃልና ህዝበ ክርስቲያናችን በሙሉ ስለ ሀገራችን ያገባናል፣ ስለ ቤተ ክርስቲያናችን ያገባናል፣ ስለ ህዝባችን ያገባናል። ሰላም፣ ፍቅር፣ አንድነት ለሁላችንም ያስፈልገናል። በሳማእግዝኣ ለሰንበት ገዳም በአመት አንዴ የሚከበረውን የደብረ ዘይት በዓል ያለምንም የጸጥታ ችግር ለማክበር በቂ ዝግጅት ተደርጓልን ብለዋል መምሪያ ኃላፊዋ። እንደ አማራ ክልል ብሎም እንደ ሰሜን ሸዋ ያሉ በየቦታው ያሉ የሰላም እጦቶች ለቱሪስቶች እንዳንድ ስጋት ሆኖ ቆይቷል። ግን ደግሞ አሁን ባለው ተጨባጭ ሁኔታ ሰሞኑንም እየተከታተል ነው ስለነበር የገዳም አባቶችም በበቂ ሁኔታ ዝግጅት አድርገዋል። የሰላሙ ሁኔታ አስተማማኝ ሆኖ በአካባቢው ላይ የሚከበረው ክብረ በዓል ማለትም ይሄ በእኩለ ጾም ላይ የሚከበር ብቸኛ የደብረ ዘይት በዓል የሚከበርበትም ስለሆነ ክትትል እያደረግን ነው።